ሰላም ሰላም ውድ የቻናላችን ተከታታዮች እንኳን ወደ ፍኖት ዩቲዩብ ቻናል በደህና መጣችሁ እያልን እንደሚታወቀው ፍኖት ዩቲዩብ ቻናል አማረኛ፣ ኦሮሞኛ፣ ትግሬኛ፣ እንግሊዝኛ እንዲሁም ሌሎች የሀገረኛ ቋንቋዎች እንደሚያስተምር ይታወቃል። በተጨማሪም እኛን በውስጥ ማናገር ለምትችሉ ከታች ባለው ስልክ ቁጥር እኛን ማግኘት ይችላሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሆኑ። እሺ ዛሬ ደግሞ ወደ ዛሬ ዘነላችሁ የመጣ ነው የአማርኛ ሆ አጻጻፍ ወደ እንግሊዝኛ አጻጻፍ ነው። ክፍል አምስት ነው። ከዚህ በፊት የሰራናቸው ቪዲዮዎች አሉ ከነሱ ቀጣይ የመጣ ቪዲዮ ነው። ዛሬ ደግሞ ጸ እና ፈን እናያለን። ሶስቶቹን ፊደል እንዴት በአማርኛ እንዴት ወደ እንግሊዝኛ እንቀይራቸዋለን ነው። ስለዚህ ወደ ትምህርታችን ስንሄድ ስለዚህ አሁን ለምሳሌ እዚህ ጋ ቅርታ ጸ የሚባል ፊደል አለ። እዚህ ጋ እንደምታወት ፀ የሚባል ፊደል አለ። አሁን ይሄ የአማርኛ ሆህያት ጸ ይባላል። ይሄኛው ጹ ይባላል። ይሄ ዚ ጻ ጼ ጽ ጾ ማለት ነው አሁን እዚህ ጋር ፀ ወደ እንግሊዘኛ ምን ተብሎ ይነበባል? ወይስ እንዴት ነው ካል ወደ እንግሊዘኛ እነዚህ ሶስቶች ፊደሎች የምታዋቸው እነዚህ ቲኤስኢ ፀ ናቸው። እነዚህ በጋራ ሲሆኑ ፀ ማለት ነው። ፀ ተብሎ የሚነበቡ እነዚህ ሶስቶቹ በጋራ ፀ ተብለው ይነበባሉ ማለት ነው። እነዚህ ፊደሎች ፀ ናቸው። ቲስኢ ጸ ነው። ከዚህ በፊትም እንደነገርኳችሁ ኢ የሚባል ፊደል ካለበት ኢ የሚባል ፊደል ይሄ ፊደል ይሄ ፊደል ይሄ ፊደል ከሆነ የመጀመሪያው ፊደል ላይ ኢ የሚባል ፊደል ይጨመርበታል። ይህን ካያችሁ የመጀመሪያው ፊደል ነው ሰብያችኋሏ። ስለዚህ አሁን እዚጋ ጸ ማለት ቲስኢ ነው ማለት ነው። ቲኤስዩ ሲሆን ደግሞ ይሄ ይሄ ፊደል በአማርኛ ጹ ነው። በእንግሊዝኛ ጹ እንዴት ይጻፋል ካላችሁ ቲ ኤ ቲ ኤስ ዩ ቲ ኤስ ዩ በእንግሊዝኛ ጹ ነው ማለት ነው። ጹ አይታችሁ ከሆነ ነው። ሁሉም የአማርኛ ከዚህ በፊትም ያስተማርናቸው ላይ ዩ የሚባል ፊደል ይሄ ፊደል ይሄ በስ በስተቀኝ በኩል ካለ ያ ፊደል የሁለተኛ ፊደል ነው ማለት ነው። ቀለል አርጋችሁ ገና እንዳያችሁት። ስለዚህ ጹ የሚጻፍ ቲኤስዩ ነው ማለት ነው። ፂ የሚጻፍ ደግሞ ቲኤስአይ ያቸው። እነዚህ በጋራ ሲሆኑ እነዚህ ፊደሎች ፂ የሚል ፊደል ይሰጠናል ማለት ነው። ፂ የሚጻፍ እንደዚህ ነው። ጻ የሚጻፍ ደግሞ ቲኤስኤ የሚባል ፊደል። እቺ ፊደል እቺ ፊደል እቺ ፊደል ካለች የአራተኛ ፊደል ነው ማለት ነው። ፊደል ይኸው አራተኛ ፊደል ኤ የሚባል ፊደል በስተቀኝ በኩል ይጨመርበታል ማለት ነው። ስለዚህ ቲኤስኤ ከሆነ እንደመጀመሪያው ፊደል ቲኤስኤ ነው። ጽ ቲኤስ ነው ብቻ ነው። እንት እቺን ካያችኋት በጋራ ምንድ ነው ማለት ነው፣ ጽናት። ጾ እንደነገርኳችሁ ይሄ ኦ የሚባል ፊደል ካለበት የሰባተኛ ፊደል ነው። ስለዚህ ቲኤስኦ ሲሆን ጾ ነው። ለምሳሌ ጾም ለማለት ይሄ ፊደል ሙሉ እነዚህ እንጠቀማለን። ከዛ ምን ምን ደግሞ ኤም ብቻ እንደዚህ ምን እንደዚህ ብቻ ይሄ በእንግሊዝኛው ኤም ም እንደዚህ ነው የሚጻፍ። ስለዚህ ጾም ለማለት ቲኤስኦ ኤም ብቻ እንደዚህ ማለት ነው። በአማርኛ ደግሞ ይችን እናደርጋታለን። ከዛ ምን ስንጽፍ ደግሞ ይቅርታ፣ ያው እንግዲህ እዚህ ጋ በእጃችን እስካልሆነ ድረስ ምን ስትጻፍ ሶሪ፣ እንዲህ ናት። ስለዚህ ምን እንደዚህ ናት ጾም ወደ ሁለተኛው ፊደል ስንሄድ ወደ ዛሬው ወደ ሁለተኛው ፊደል ስንሄድ፣ ጠ የሚባል ጠ ጠ ፒ እና ኢ ብቻ በጋራ ሲሆኑ የሚል ፊደል ይሰጠራል። ፐም ፐም ይሄኛው ፐ ይሄኛው የአማርኛ ፐ ወደፊት እናየዋለን። እንደዚህ ነው የሚጻፈው፣ ፒ ኢ ብቻ አሁን እዚህ ጋር። ስለዚህ ጠ ለማለት ፒ ኢ ቁ ለማለት ፒዩ ጲ ለማለት ፒአይ ጳ ለማለት ፒኤ ጴ ለማለት ፒኢ ጥ ለማለት ፒ ብቻ ኦ ለማለት ፒኦ ማለት ነው እንደተለመደው ያው ኦ ሰባተኛ ፊደል ላይ ነው ስድስተኛ ከሆነ ራሷ ፊደሏ ብቻ ናት አምስተኛ ፊደል ላይ ኢ የሚባል ፊደል ይጨመርበታል አራተኛ ፊደል ላይ እንዳያችሁት ኤ የሚባል ሶስተኛ ላይ አይ ሁለተኛ ላይ ዩ የሚባል ፊደል በስተቀኝ በስተቀኝ የመጀመሪያው ፊደል ይህ የሚባል ፊደል ይጨመርበታል ማለት ነው። ጣ ለምሳሌ አሁን እንደዚህ ነው ማለት ጳጳስ ምናምን ለማለት ሁ ጳ ችን ጳጳ ራሷን ስ ከዛ ስን ስን ሶ ዚህ ውቶውስጥ ካልሆነ ድረስ እንደዚህ በኮምፒውተር እስከሆነ ድረስ ለመጽሐፍ ትቸገራለህ ወይችስ ለመጽፍ ማለት በእንግሊዝኛ ኤስ ፊደል ብቻ። ወደ ሶስተኛው ፊደል ስንሄድ ፈ የሚባል ፊደል አለ። ፈ ፈ ፊደል ኤፍ እና ኢ በጋራ ሲሆኑ ፈ የሚባል ሲሰጠናል። ፉ፣ ለምሳሌ ኤፍ እና ዩ ከላይ የምንነገር አካች ዩ የሚባል ፊደል ካለበት ይህ ፊደል የሁለተኛ ፊደል ነው ማለት ነው። ፊ የሚባል ኤፍ እና አይ፣ ፋ የሚባል ኤፍ እና ኤ፣ ፌ የሚባል ኤፍ እና ኢ፣ ፍ ብቻዋን ኤፍ ብቻ፣ ፎ ኤፍ እና ኦ። ስለዚህ እናንተ ከእነዚህ ውስጥ ቃላት እየሰራችሁ መለማመድ ነው። ጥያቄም ካላችሁ ኮሜንት ጋር በማስቀመጥ የተሰማችሁ ነ ለምሳሌ፣ አሁን እዚህ ጋር ፈረስ ለማለት ኤፍ ፒ ይሄን ትጠቀሙታላችሁ። አሁን ፈረረ እንደዚህ ናታ ከሆነ እንደዚህ ናታ ፈረስ ስለዚህ በእንግሊዝኛ ኤፍ ኢ ታደርጉታላችሁ። ኧረ ደግሞ አር ኢ እስ ደግሞ ኤስ ቅድም ተጻፍላችሁ ፊፋ ለማለት ምናምን። በቀን ላይክ እና ሼር ሰብስክራይብ በማድረግ የቻናላችን ቤተሰብ ሆኑ።